ሰላም ሰላም፣ እንዴት ናችሁ? ውድ የገበሳችሁ ተከታታዮች በቅድሚያ ኮሞዲ ቻናችን መሰና መጣችሁ ይያሉ። ለዩቲዩብ ቻናል አዲስ ከሆናችሁ ወይም ይህን ቪዲዮ ለመጀመሪያ ጊዜ የምትመለከቱ ይህን ቪዲዮ ላይክ ከማድረግ ጀምሩ፣ ሰብስክራይብ ካረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። በዛሬ ቆይታችን እንግዲህ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ዛሬ የምናየው ባለ ሁለት ፊደላት ቃላት ያላችሁን ቃላት ነው እንዴት እንደሚጻፉና እንዴት እንደሚነበቡ ከኔ ጋር በሚኖረን ቆይታ አብረን እንከታተላለን። እንግዲህ ይሄንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ ለምን እንሰጣለን ገብታችሁ መከታተል ለምትፈልጉ ማለት ነው። በሳምንት ለአምስት ቀን በቀላ ሰዓት ያክል በግልና በግሩፕ ገብተን እናስተምራለን ማለት ነው። ገብታችሁ መካተል ለምትፈልጉ ከታች በማስቀምጥ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ ብታናግሩን ማግኘት ይችላላችሁ ማለት ነው። ይሄንን ቪዲዮ እስከ መጨረሻው ተከታታይ ባከብሩ ታይቃሉ። አብራችሁን ቆዩ። እሺ መጀመሪያ እንግዲህ የምናደርገው ከሀ ጀምሮ እስከ ከ ያሉትን ፊደላት እናነባቸዋለን። ወደፊት ከነሱ ካነበብን በኋላ እንዴት ነው ቃላቱን የሚመሰረቱ ይሆን ደግሞ አብረን እንከታተላለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ

ሴት የሚል እናገኛለን። ቀጣይ ሳ ስንል ከሰ ቤት አራተኛ ሰ ሱ ሲ ሳ ሳ እንላለን። ቀጣይ ደግሞ ራ ስንል ደግሞ ከረቤት አራተኛ ረ ሩ ሪ ራ ሳ ራ እንላለን። ቀጣይ ሱ ስንል የሰ ቤት ሁለተኛ ሱ

ሸሹ ሺ ሻ ሼ ሽ ሾ ሾ ሰባተኛ። መቀጠል ላ ስንል ደግሞ የለቤት አራተኛ ለሉ ሊላ መላ ማድረግብትም ሾ ላ ሾ ላ ሾላ ሾ ላ የሚል ቃል እናገኛለን። በመቀጠል ቅ ስንል የቀ ቤት ስድስተኛ ቅ ዚቃቀያለች ለቀጣይ ስንል ደግሞ ከለቤት የለቤት ስድስተኛ ዘ ያለች አንድ ከ ወደ ሶስተኛው መስመር ቱ ስንል ከተቤት ሁለተኛ ተ ቱ። ታ ስንል ደግሞ አራተኛ ቲ ታ

ቆሎ ቆሎ የሚል ቃል እናገኛለን። በመቀጠል ሀ ስንል የሃቤት መጀመሪያ የፌ መጀመሪያ አና ደሞ ከቀቤ ስድስተኛ ቅድሚያ ቀጣይ ስንል የቀ ስድስተኛ የዚህ ከቀደም ሰለስተኛ ነች። ስለስተኛ ነች ቤ ስንል ደግሞ ከበ አምስተኛ በ፣ ቦ፣ ቢ፣ ባ፣ ቤ ቀለበት ያላት ማለት ነው። አምስተኛ ቤ ስንል ላይያችሁ ቀለበት ነው። እዚ እ በ ቀ በ ቀበ ቀበ እንላለን። በመቀጠል ቁ ስንል አ ቁ ሁለተኛ

አንዱ ይመረክ በላ በላ በላ በላ እንላለን። ቀጣይ ት ስንል የተበይ ስድስተኛ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት ስድስተኛ። እ ል ስንል ደግሞ የለ ስድስተኛ ለ፣ ሉ፣ ሉ፣ ሊ፣ ላ፣ ሌ፣ ል ለ ማለት ት ል ትል ትል እንላለን ማለት ነው። እሺ ወደ ቀጣዮቹ ስናልፍ ሳ ስንል የሳ አራተኛ ሰ ሱ ሲ ሳ እንላለን። ለ ስንል ከለ ቤት የመጀመሪያ ነው። ስለ ለዚህ አንለ ማድረግ ሳ ለ ሳ ለ ሳለ ሳለ እንላለን። ቀጣይ ሞ ስንል ከመሰባተኛ መ ሙ ሚ ማ መ ሞ። ሰባተኛ ቤተሰባችን ቀ ስንል ደግሞ የቀቤት የመጀመሪያ ቀ። እዚህ ምን ሰባተኛ እና የቀ የመጀመሪያ ላይ ማድረግ ሞ ቀ ሞ ቀ ሞ ቀ ሞ ቀ ለለ። ቀጣይ ቶ ስንል የተቤት ሰባተኛ ተ ቱ ቲ ታ ቴ ት ቶ ቶ እንላለን። ቀጣይ ሎ ስንል የለቤ ሰባተኛ ለ ሎ ሊ ላ ሌ ለ ሎ የተ ሰባተኛ የለን ሰባተኛ ወሰድ ቶ ሎ ቶ ሎ ቶ ሎ ቶ ሎ እንላለን። ቀጣይ ሰ ስንል የ ስድስተኛ

ሻ እንላለን። ከታ ማ ስንል ደግሞ የማ ቤት አራተኛ መ ሙ ሚ ማ። አ ለ የማደጎችም ሻ ማ ሻ ማ ሻማ ሻማ እንላለን። ከታይ ብ ስንል ከበ ስድስተኛ በቦ ሚ ባ ቤ ብ። እዛ ር ስንል ደግሞ ከረቤት ስድስተኛ ረ ሩ ሪ ራ ሬ ረ ላ የለቤት አራተኛ ለሉ ሊ ላ ከመስድስተኛ መ ሙ ሚ ማ ይህ ስድስተኛ ስለዚህ፣ የላአራተኛ ና የመ ስድስተኛ መጠቀም አለ ላም ላም። ሾ ስንል የሻ ቤት ሰባተኛ፣ መ ስንል ደግሞ ከመ የመጀመሪያ

ቀጣይ ቶ ስንል ደግሞ የተ ቤተሰብ ሰባተኛ ልጅ እዚህ ያለች እዚህ የተ ቤተሰብ ስለኛ ሶስተኛ እና የተ ቤተሰብ ሰባተኛ መጠቀም ቲ ቶ ቲ ቶ ቲ ቶ የሚል ቃል እናገኛለን ማለት ነው። ሹዴሻናችን ቤተሰቦች በዛሬ ቆይታችን እንግዲህ ሁለት ፊደል ያላቸውን ቃላት ከሀ ጀምሮ እስከ ተ ድረስ ባሉት ፊደላት በእነሱ ውስጥ ባሉ ፊደላት ቃላትን እየመሰረትን ከኔ አብረን ቆይታ አድርገን ነበር ማለት ነው የዛሬ ቆይታችን ከተመቻችሁ ቪዲዮ ላይ ከማድረግ ጀምሮ እንዲሁም ቻናሉ ሰብስክራይብ ካደረጋችሁ በኋላ የደወሉ ምልክት መጫን ሳትረሱ በተጨማሪም ይህንን ትምህርት ከዩትዩብ በተጨማሪ በኦንላይን በልዩ ገጽ ትምህርቱ እናስተምራለን በሳምንት ለአምስት ቀን ያክል በቀን አንድ ሰዓት ያክል በግል ሆነ በግሩፕ እናስተምራለን ገብታችሁ መካተል የምትፈልጉ ከታች ባስቀመጥኩት ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ ነብሩ በቀጣይ እንግዲህ በአዲስ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ